ጤና ይስጥልን፣ በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን ተከታታዮች፣ ይህ ዜና ቤተክርስቲያን ነው። ከዜናዎቹ ጋር አብሪያችሁ የምቆየው ሰናይት ባንተ ነኝ። ቀዳሚ ወዳደረግ ነው። ዜና እንለፍ። በቅዱስ ሲኖዶስ ምልአተ ጉባኤ ውሳኔ መሰረት ለአዲስ አበባ ሀገረ ስብከት የተመደቡት ብፁዕ አቡነ ሕርያቆስ ሊቀ ጳጳስ በሀገረ ስብከቱ በተደረገላቸው አቀባበል መርሃ ግብር ላይ ቅድስት ቤተ ክርስቲያን የምትሰጠውን ኃላፊነት በአግባቡ መወጣት እንደሚገባ ገለጹ። ተጨማሪያለን። በግንቦቱ የርክበ ካህናት የቅዱስ ሲኖዶስ ምልአተ ጉባኤ ለአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው እንዲያገለግሉ ለተመደቡት ብፁዕ አቡነ ሕርያቆስ ሀገረ ስብከቱ ደማቅ አቀባበል አድርጎላቸዋል። በአቀባበል መርሃ ግብሩ ላይ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የምዕራብ ሸዋና የሸገር ሀገረ ስብከት ሊቀጳጳስ የመስካዬ የመስካየ ሕዙናን መድኃኔ ያለም ገዳም የበላይ ኃላፊ ሊቀጳጳስ ጳጳስ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የደቡብ የደቡብ ምስራቅ ትግራይና ራያ ህጉረ ስብከት ሊቀጳጳስ በርካታ ብፁዋን አባቶች የጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ የሀገረ ስብከቱ የስራ ኃላፊዎችና ሊቃውንተ ቤተ ክርስቲያን ተገኝተዋል። አዲሱን ሀገረ ስብከታቸውን አስመልክቶ ንግግር ያደረጉት ብፁዕ አቡነ ሕርያቆስ ከእርሳቸው በፊትም በኋላም አባቶች እንደነበሩና እንደሚመጡ ነገር ግን ሁሉም ቅድስት ቤተ ክርስቲያን የሰጠቻቸውን ኃላፊነት በአግባቡ መወጣት እንዳለባቸው ተናግረዋል። ከኛ በፊት ብዙ ሰዎች ነበሩ፣ ከኛ በኋላም ብዙ ሰዎች ይመጣሉ። በተሰጠን ልክ በተሰጠን ኃላፊነት ቤተ ክርስቲያን የጣለችብንን መንፈሳዊ ኃላፊነትና አደራ ሁላችንም እጅ ለእጅ በመያያዝ በጋራ እንደምንወጣ ተስፋ አደርጋለሁኝ። ብፁዕ አቡነ ኤልያስ የሲውዲንና አካባቢው ሀገረ ስብከት ሊቀ ጳጳስ መንፈሳዊ ቤት ለመሆን ተሰሩ በማለት አሁን ለሀገረ ስብከቱ የተሾሙት አባት ስራቸው እናንተን መባረክ እንዲሆን በሀቀኝነት በታማኝነትና በቅንነት የምታገለግሉ ሕጸጽ የማይገኝባችሁ ሁኑ ሲሉ አባታዊ መልእክት አስተላልፈዋል። አያይዘውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዓለም የሚያደንቃትና የሚደነቅባት መሆኗን ተናግረው ስሟን ለመጠበቅና ግብሯን ለማስቀጠል ሁሉም ኃላፊነቱን እንዲወጣ አደራ ብለዋል። የእምነቱ መሪዎች የአብያተ ክርስቲያናቱ መሪዎች ከተለወጣችው አባታችን ምንም ስራ የላቸው ይባርካሉ ብለው ቁጭ ብለው ልጆች የተባረካችሁ ሆኑ እያሉ ልዩ እንቁ ቤተ ክርስቲያናት የኢትዮጵያ ቤተ ክርስቲያን በዓለም ላይ በእኔና በእናንተ ሀገር ብቻ ሳይሆን በዓለም ላይ እንቁ ናት። ይህንን እንቁ በክብር መያዝ አስፈላጊ ነው፣ ዓለም የሚያደንቃት ናትና፣ እባካችሁ ይህንን ዓለም የሚያደንቃትን የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ስሟ የከበረ የገነነ ሁኖ በዓለም ላይ እንዲኖር እንትጋ፣ እንስራ። የገጠሪቱን ቤተ ክርስቲያን ማልማት ካልተቻለ የአዲስ አበባ ገዳማትና አድባራት ለአደጋ ሊጋለጡ እንደሚችሉ ተጠቆመ። ሙልቀን ሐሰን የርክበ ካህናት ቅዱስ ሲኖዶስ ምልአተ ጉባኤ በወሰነው መሰረት የአዲስ አበባ ሀገረ ስብከት ሊቀጳጳስ በመሆን ለተመረጡት ለብፁዕ አቡነ እርያቆስ በአዲስ አበባ ሀገረ ስብከት አዳራሽ ደማቅ አቀባበል ተደረገላቸው። በመርሀ ግብሩ ላይ ብፁዕ አቡነ ሳዊሮስ፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የሸገር ሀገረ ስብከት ሊቀጳጳስ፣ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ ብፁዕ አቡነ ዲዮስቆሮስ፣ የቅዱስ ሲኖዶስ ዋና ጸሐፊን ጨምሮ ብፁ የሚያቀርበው ሊቃነ ጳጳሳት፣ መጋቤ ታምራት የአዲስ አበባ ሃይማኖት ተቋማት ጉባኤ ዋና ጸሐፊ፣ ሊቀ መምራን የማነ ዘመንፈስ ቅዱስ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ የሀገረ ስብከቱና የክፍላተ ከተማ ቤተ ክህነት የስራ ኃላፊዎች፣ ሰራተኞችና የገዳማትና የአድባራት አስተዳዳሪዎች ተገኝተዋል። በመርሃ ግብሩ ላይ የእንኳን ደህና መጡ ንግግር ያደረጉት የሀገረ ስብከቱ ዋና ስራ አስኪያጅ ሊቀመምራን የማነ ዘመንፈስ ቅዱስ ሀገረ ስብከቱ ላይ መስራት እንደሚገባ ገልጸው አዲስ አበባ ላይ ያሉ ችግሮች በሙሉ የኢትዮጵያ ችግሮች ናቸው ብለዋል። ሀገረ ስብከቱ የተፈናቀሉ አባቶች ማረፊያ የሚፈልጉበት ብዙ ገዳማትና አድባራት ያሉበት በያብነት ትምህርት ቤቱ የተማሩ የገጠር ኑሮ ከብዷቸው መጥተው የሚንከራተቱበት ሀገረ ስብከት በመሆኑ የሀገረ ስብከቱን ዝና አጉድሎታል ያሉ ሲሆን፣ የካህናት ፍሰት እንዲቆም የገጠሪቷ ቤተ ክርስቲያን ላይ መስራት ይገባል ብለዋል። በውስጡ በርካታ ጠንካራ ምዕመናን ወቅታዊውን የቤተ ክርስቲያን ፈተና የሚረዱ ችለውም ብዙ መከራዎቻችንን አዝለው የሚያሳልፉ ምዕመናን አሉበት። ጠንካራ አስተዳዳሪዎች፣ ጠንካራ ካህናት፣ ራሳቸውን ለቤተክርስቲያን ጉዳይ አሳልፈው ለመስጠት የማይታክቱ ወጣቶች አሉበት። ይህን ሁሉ አስተባብሮ መምራት ለአዲስ አበባ ሀገረ ስብከት መሪዎች እንደ ሰው የሚያደክም ቢሆንም ታላቅ እድል ነውና ይህ እድል ስለገጠሞት ብዙ አባታችን እንኳን ደስ አሉት ለማለት እፈልጋለሁ። ብዙ አባታችን አዲስ አበባ ሀገረ ስብከት የራሱ መሰረታዊ ችግሮች ብዙ ችግሮች የሉበት፣ የኢትዮጵያ ችግሮች ናቸው። አዲስ አበባ ላይ የሚስተዋሉት በርካታ ካህናት ስራ የሚፈልጉበት፣ በርካታ የተፈናቀሉና የተቸገሩ ካህናት ማረፍ የሚፈልጉበት፣ በርካታ አህጉረ ስብከት በርካታ የአብነት የጉባኤ ቤቶች መረዳት የሚፈልጉበት በርካታ ገዳማት የተከፈቱበት ብዙ ሀብት የሚገኝበት ብዙ በረከት ያለበት ሀገረ ስብከት ነው። በየአብነት ትምህርት ቤቱ የተማሩ ትምህርታቸውን የዘለቁና የገጠር ኑሮ የከበዳቸው ካህናት ሁሉ መጥተው የሚንከራተቱበት ከተማ በመሆኑ የሀገረ ስብከቱን ዝና አጉድሎታል። በየሀገረ ስብከቱ ያለው የኢኮኖሚ ሁኔታ ባለመሻሻሉና መተዳደሪያ ባለማግኘታቸው ወደ አዲስ አበባ የሚፈልሱት ካህናት አዲስ አበባ እንደሚያንከራትታቸው ተደርጎ ስለሚቆጠር ገጽታው የተበላሸ ሀገረ ስብከት ነው። እዚህ ያላቸው ብፁዓን አባትን ጭምር ይህን ጉዳይ በመረዳት አዲስ አበባ ላይ ያለውን አቅም በማስተባበር የካህናት ፍልሰት ወደ አዲስ አበባ የሚቆምበት ሁኔታ እንዲሰራ፣ እንዲታሰብበት ለማሳሰብ እፈልጋለሁ። በገጠር ያለችውን በኤክሳን ካላለማናት ፍልሰት አይቆምም። ፍልሰት ካልቆመ አዲስ አበባ ላይ ሸክሙ አይቀልም። አዲስ አበባ ላይ ያለው ሸክም እጅግ በጣም የከበደ ከመሆኑም የተነሳ ስራዎች በሙሉ ከገጠር የሚፈልሱትን ካህናት መቅጠርና ማዛወር እስኪመስል ድረስ ከዛም ደግሞ በርካታ ምዕመናን በሊቃውንቱ ቦታ እየተቀጠሩ አዲስ አበባ ያለች ቤተክርስቲያን ልትዘጋ የሚደርስበት ቀን አጭር እንደሆነ ብዙ ጊዜ እንደማይቀረን የሚያመለክቱ ግልጽ ምልክቶች በየገዳማቱና አድባራቱ የሚታዩበት ሁኔታ ላይ ነው የምንገኘው። አገልጋዮች መንፈሳዊ አገልጋዮች አስተዳዳሪያቸውን ጨምሮ አርባ ፐርሰንት በቤተ ክርስቲያን በቅኔ ማህሌት በቤተ መቅደስ ማገልገል የማይችሉ ሰራተኞቻቸው ከስልሳ ፐርሰንት በላይ የሆኑባቸው ገዳማትና አድባራት ይዘን ነው የምንኖረው። ተቋማዊ እምነቱ በጣም የቀነሰ በመሆኑ ችግር ገጠመኝ የሚል እድገት ፈልጋለሁ የሚል ሰው ሁሉ ተቋማቱን ጠብቆ መስመርን ጠብቆ መዋቅርን ጠብቆ ለሚመለከተው አካል ከማቅረብ ይልቅ እንደየተወላጅነቱ እንደየትውውቁ እንደየመጣበት ትምህርት ቤት በር እያንኳኳ አባቶችን የሚያስቸግርበት ሀገረ ስብከት ስለሆነ እጅግ ለመስራትና ለመምራት የሚቸግር ሀገረ ስብከት ነው። ብፁዓን አባቶቻችን ብፁዕ አባታችንን የሚገጥማቸው ይሄ ተግዳሮት ስለሆነ እንድትረዱላቸው ጭምር ነው ይህንን የምናገረው። ዋና ስራ አስኪያጁ አያይዘው እንዳሉት ሀገረ ስብከቱ ብዙ ስራዎች ይጠብቁታል ያሉ ሲሆን፣ ሌሎች የመሰብሰቢያ አዳራሽንና መሰል የስራ ቦታዎችን በጋራ ለመስራት በአንድነት መቆም ይጠበቅብናል ብለዋል። ብፁዕ አባታችን ከሚያስፈልጉን ትናንሽ ከሚባሉ ስራዎች አንዱ ምን እንደሆነ ይህ አዳራሻችን ራሱ ይገልጻል። ሰላሳ የማይሞሉ ብፁዓን አባቶቻችን የምናስቀምጥበት አዳራሽ እንኳን የለንም። አምስት መቶ እና ስድስት መቶ ሰው የምንሰበስብበት አዳራሽ የለንም። ላለንበት ቤተ ክርስቲያን አሁን ለምን መራት ቤተ ክርስቲያን አሁን ላለን ሕዝብና አሁን ላለን ካህን የሚመጥን አዳራሽ እና ሌሎች የመስሪያ ቦታዎች ሁሉ መስራት ይጠበቅብናል። ይሄ ግልጽ ማሳያ ስለሆነ ተገቢ ትብብር ያስፈልገናል። ብፁዕ አባታችን በዚህ መንገድ ይመሩናል የሚል እምነት አለኝ። ምእመኑ ያለብንን ችግር ተረድቶ ለመታዘዝ ፈቃደኛ መሆኑን ገልጸው፣ ህዝቡ የሚፈልገው በቅንነት የሚመራው መሪ ነው ብለዋል። ሀገረ ስብከቱ ከተለያዩ የመንግስት ተቋማት ጋር በጋራ እየሰራ እንደሚገኝም ገልጸዋል። ህዝበ ክርስቲያኑ በተለይ ምእመኑና ወጣቱ የቤተክርስቲያንን ወቅታዊ ችግሮች ተረድቶ ከነ ችግራችንም ቢሆን እንድንመራው ፈቃደኛ መሆኑ ነው። መሪ ብቻ ይፈልጋል። እኛ ከምንፈጥራቸው ጥቃቅን ችግሮች ይልቅ በቤተክርስቲያናችን ላይ ያሉት የቆዩ እና ዘለቄታዊ መፍትሄ የሚያስፈልጋቸው ጉዳዮች ትኩረት እንደሚፈልጉ ያውቃል። ስለዚህ ይመራል። ከመንግስት ጋር በተለይ ከአዲስ አበባ ከተማ አስተዳደር ልዩ ልዩ አካላት ጋር ያለን ግንኙነት በጣም አስቻይ ነው። መንግስት የሁሉም ነገር ባለቤት ነው። ጸጥታ ጸጥታ የሚያስከብር መሬት የሚሰጥ አገልግሎት ሰጪ ተቋማትን፣ መብራትን፣ ውሃን የመሳሰሉትን መንገዶችን ወዘተ የሚያቀሩ አካል ነው። ከቤርሳን ጋር ተባብሮ የመስራት ከፍተኛ ፍላጎት አለው። እስካሁንም ደስከኛ ጋር ሲተባበር ቆይቷል። በዚህ አጋጣሚ በተደጋጋሚ ያለመታከት ነው ምስጋናዬን የምገልጸው። ይሄ ሰፊ እድል ብፁዕነትዎን ስለሚጠብቅዎት ደስ ሊሎት ይገባል። ከፍተኛ አስቻይ ሁኔታ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በተመረጡ ገዳሞቿና አድባራቶቿ የሶስት ማገገሚያ ማዕከል እንድታቋቁም ምክረ ሀሳብ ቀረበ። ምክረ ሀሳቡ የቀረበው የማኅበረ ቅዱሳን ሙያ ማኅበራዊና ኢኮኖሚያዊ ጉዳዮች ዋና ክፍል ባካሄደው የዳሰሳ ጥናት ላይ ነው። ያረካል አድማሱ በሀገራችን ብሎም በከተማችን አዲስ አበባ በንጥረ ነገር የሚሁን በባህር ሱስ የሚጠቁ ወገኖች ቁጥር እለት እለት እያሻቀበ መምጣቱን የማኅበረ ቅዱሳን ሙያ ማኅበራዊና ኢኮኖሚያዊ ጉዳዮች ዋና ክፍል ያካሄደው የዳሰሳ ጥናት ያመለክታል። ወደ 46 ፐርሰንት አካባቢ የሚሆነው ከአጠቃላይ ከኢትዮጵያ ሕዝብ ውስጥ በተለያዩ በአልኮል፣ በጫት፣ በሲጋራ፣ በሌሎቹ ነገሮች በሱስ ውስጥ ያለ ነው የሚል አይነት ዓለም አቀፍ ጆርናል ላይ ፐብሊሽ የተደረገ ጥናት አግኝተናል። በሌላ መልኩ በዩኒቨርሲቲ በተጠና ጥናት በሐዋሳ፣ በመቀሌ፣ በባህር ዳር፣ በደብረ ብርሃን፣ በአዲስ አበባ በተለያዩ ዩኒቨርሲቲዎች በአክሱም የተጠኑ ጥናቶች የሚያሳዩት በሐረማያ ከ50 ፐርሰንት በላይ የሚሆነው የዩኒቨርሲቲ ተማሪ በአንድም በሌላም መልኩ የሱስ ተጋላጭ ሆኖ አግኝተነዋል። የዓለም ህዝብ እንግዲህ ከሰባት ነጥብ ስምንት ቢሊዮን በላይ እንደሆነ ይገመታል። ከዚህ ውስጥ በጣም የሚገርመው ከአስሩ ሁለቱ ከአስሩ ሁለቱ በሱስ የተጠቃ ነው ይላል መረጃ ሌላኛው ደግሞ በዓለም 7 ሚሊዮን በሲጋራ 3 ሚሊዮን በመጠጥ በየዓመቱ ይሞታል ይላል። በአፍሪካ 17 በመቶ ሱሰኛ ነው ይላል። የሱሰኞች ቁጥር እየጨመረ መምጣቱ ታዲያ በግለሰቦች ጤናና ኢኮኖሚ ላይ ከሚያደርሰው ጉዳት ባሻገር ቅድስት ቤተ ክርስቲያንን በቀጥታ የሚጎዳ ስለመሆኑ የሚያጠያይቅ አይደለም። ሁሉም ነገር የሚሆነው ለሰው ነው። ሁሉም ነገር ስርዓቱ የሚከናወነው በሰው ነው። ስለዚህ ሰውን የሚያክል ነገር እንድታጣ ምክንያት ይሆናል ማለት ነው። እንዴት ካለን በሱስ ውስጥ ቅዳሜ ሲጠጣ ያመሸ አንድ ምዕመን እንዴት ነው በሰንበት ቤተክርስቲያን ገብቶ የሚያስቀድሰው? እንዴት ነው አስራት በኩራትን የሚያወጣው? እንዴት ነው ንስሐ የሚገባው? ንስሐ አስገብቶ ይችላሉ። በጣም የሚገርመው አንዳንድ ሱስ ውስጥ ያሉ ሰዎች ከምግብ ይልቅ መጀመሪያ ከምግብ ይልቅ ለሱሳቸው ነው ገንዘብ የሚመድቡት የሚያስቀድሙት ማለት ነው። የሚያስቀድሙትን እራሱ አያውቅም አያውቁም። ስለዚህ ከፍተኛ የሆነ ይሄ ውድቀት ነው። ሌላው ወራዊ ክፍያቸውን ሳይከፍሉ ይቀራሉ። ወራዊ ክፍያ አልተከፈለም ማለት ቤተሰብ ይረበሻል። በአመት እዳቸው ከፍ ይልባቸዋል። እዳ ከፍ ሲል ደግሞ ስራ ይሰናበታሉ። መክፈል አይችሉም ማለት ነው። አፎርድ አያደረጉም። የመኖሪያ ቤታቸውን ይሸጣሉ። እስከ መሸጥ የሚደርሱ ሰዎች አሉ። እናም ቅድስት ኦርቶዶክሳዊት ቤተክርስቲያን በተመረጡ ገዳማቶቿና አድባራቶቿ የሱስ ማገገሚያ ማዕከል እንድታቋቁም ነው በዳሰሳ ጥናቱ የመፍትሄ ምክረ ሐሳብ የቀረበው። ገዳማት 24 ሰዓት በጸሎት በስግደት በምሕላ የሚያሳልፉ ናቸው። ብዙ ገዳማት አሉ። ገዳማቶቻችንን በመዋቅር እንዲህ አይነት ልማድ ያለባቸው ሰዎች እየወሰደች ለአንድ ወር ለሁለት ወር እያስተማረች እዚያው ምግባቸውን ማደሪያቸውን እያዘጋጀች መጠበቅ ትችላለች። ገቢም ጭምር ያመጣል። የስራ እድል ይፈጥራል። ምንም መጠበቅ ይቻላል። አብዛኛው ሱስ የመንፈስ ስራ ነው። ያንን የመንፈስ ስራ ደግሞ ማስወጣትና ማራቅ የሚቻለው በመንፈስ ስራ ነው። በመንፈሳዊ ስራ በማህበራዊ ዘርፉ ቤተክርስቲያን መስራት ትፈልጋለች አቅዳለች። ከዚህ በኋላ ወደ ቤተክርስቲያኗ ህዝቦቿን ወደ መፈልግ በሱስ የተጠቁትን ወገኖች ወደ ማየት ትሄዳለች ማለት ነው። እቅድ አቅዳ ትሰራለች። ወገኖቿን በመመዝገብ ትጀምርና ከዚ ያው ሳይንቲፊክ የሆነ ነገር ተጠቅማ ሱሱን እንዲያገግሙ ሱሰኞቹ እንዲያገግሙ የማድረግ ስራውን ትሰራለች። በመላ የሰው ልጆች ደግሞም በኦርቶዶክሳውያን ህይወት ውስጥ መልከ ብዙ ምስቅልቅል እያደረሰ ላለው ሱሰኝነት ሁላችንም የመፍትሄ አካል እንድንሆንም ጥሪ ቀርቧል። ክቡራን ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች የእስካሁኖቹ ነበሩ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙኃን መርሃ ግብራት ጋር መልካም ቆይታ